ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ይህ ሳምንታዊ የኢዜአ ስፖርት የሬዲዮ ፖድካስት ፕሮግራም ነው። በዛሬው ዝግጅት የአገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ዘላችሁ ቀርበናል። ፕሮግራሙን በመምራት እኔ ሙሴ መለስ አብራችሁ እቆያለሁ። እስከ ፕሮግራም ፍጻሜ መልካም ቆይታ። ከአገር ውስጥ ቅድሚያ የምንመለከተው ርዕሰ ጉዳይ በሴካፋ ዞን ማጣሪያን ይሆናል። እንደ አውሮፓውያን አቆጣጠር በ2026 የሚካሄደውን አስራ ስድስተኛው ከ17 በታች የአፍሪካ ዋንጫ የሴካፋ ዞን ማጣሪያ እንግዲህ ቅዳሜ በአበበ ቢቂላ ስቴዲየምና በድሬዳዋ ኢንተርናሽናል ስቴዲየም በተደረጉ ጨዋታዎች ተጀምሯል። በምድብ አንድ የሚገኘው ኢትዮጵያ ታዳጊ ብሔራዊ ቡድን በመክፈቻው ቀን ከሩዋንዳ ጋር ባደረገው ጨዋታው ሁለት ለዜሮ በሆነ ውጤት አሸንፏል። በዚህ ጨዋታ ላይ ዳዊት ካሳውና ሁዜፋ ሻፊ ግቦቹን ከመረብ ላይ ያሰርፏል። በዚህ ጨዋታ ላይ ብሔራዊ ቡድኑ ከፍተኛ የጨዋታ ብልጫ ወስዶ ተጫውቷል ማለት ነው። ውጤቱን ተከትሎ የኢትዮጵያ ምድብ አንድን በሶስት ነጥብ መምራት ጀምራለች። ቡድኑ ቀጣይ ምድብ ጨዋታውን ነገ ከደቡብ ሱዳን ጋር አበበ ቢቂላ ስቴዲየም ከቀኑ ሰባት ሰዓት ላይ እንደሚያደርግ ሴካፋ አስታውቋል ማለት ነው። ቅዳሜ ዕለት በዚሁ ምድብ በተደረገው ሌላኛው ጨዋታ ሶማሊያና ደው ደቡብ ሱዳን ሁለቱ አቻ ተለያይተዋል። ይሄ የሴካፋ ማጣሪያ መክፈቻ ጨዋታ ነበር። ከቀኑ ሰባት ሰዓት ቅዳሜ ዕለት በአበበ ቢቂላ ስታዲየም የተደረገ ጨዋታ ነበር ማለት ነው። አናስ መሐመድ እንግዲህ የሴካፋ ውድድርን የማጣሪያ የመጀመሪያ ግብ ያስቆጠረ ተጫዋች ሆናል። እንግዲህ የኢትዮጵያ ብሔራዊ ቡድን ከሩዋንዳ ጋር በነበረው ጨዋታ ያሳየው እንቅስቃሴ በብዙ የእግር ኳስ አፍቃሪያን ዘንድ አድናቆት የተቸረው ነው፣ ተስፋ የተሰጠው ጉዳይ ነው። እንደ አውሮፓያን አቆጣጠር በ2029 የሚካሄደውን የአፍሪካ ዋንጫ ኢትዮጵያ በጠቅላይ ሚኒስትር ዶክተር አብይ አህመድ አማካኝነት ያቀረበች በኋላ እየተከናወኑ ካሉ ስራዎች አንዱ እንግዲህ ታዳጊዎች ብሔራዊ ቡድን ጠንካራ ብሔራዊ ቡድን መገንባት ላይ ትኩረቱን ያደረገ ነው። ይሄ ሮርቱ

ፕሮጀክት አማካይነት እንግዲህ ከተለያዩ ክለቦችና ቡድኖች ታዳጊ ተጫዋቾች ተመልምለው እንግዲህ በስልጠና በካፍ በፊፋ ኤሊት ኢንስትራክተሮች ስልጠና ተሰጥቷቸው ልምምድር እያደረጉ ይገኛሉ። የተግባርም የንድፍ ሀሳብም ስልጠናዎችን በተከታታይ ላለፉት ተከታታይ ወራት ሲያከናውኑ ቆይቷል። ከዛ የተመረጠው ብሔራዊ ቡድን ነው እንግዲህ በዚህ ሴካፋ ዞን ውድድር ላይ የተሳተፈ የሚገኘው በመጀመሪያውም ጨዋታ ተስፋ ሰጪ እንቅስቃሴ ማድረግ ችሏል። ማለት ይህም በስፖርቱ ቤተሰብ እንግዲህ ይበል የሚያሰኝ ነው የሚል አድናቆት ተችሮታል። በይህም በቀጣይነት ዘላቂነት ሊኖረው እንደሚገባና ለዚህም የኢትዮጵያ እግር ኳስ ፌዴሬሽንን ጨምሮ የሚመለከታቸው ባለድርሻ አካላት የበኩላቸውን ሚና እንዲወጡ እንግዲህ ማህበረሰቡ ጥሪ አቅርቧል ማለት ነው። ኢትዮጵያ ታዳጊ ብሔራዊ ቡድን እንግዲህ ያሳየው ብቃት እንግዲህ በኢትዮጵያውያን ብቻ ሳይሆን ዓለም አቀፍ በአፍሪካ ደረጃ ባሉ መገናኛ ብዙሃንም አድናቆት የተቸረው ጉዳይ ነው። እንግዲህ የታዳጊ ብሔራዊ ቡድኖች እንግዲህ ጠንካራ ብሔራዊ ቡድን ለመገንባት ለተጀመረ ጉዞ መሰረት የሚባሉ ናቸው። ከ አስራ ሰባት ዓመት በታችን ብሔራዊ ቡድን አስራ ዘጠኝ ዓመት በታችን እየመገበ በታችን እንግዲህ ዋናው ብሔራዊ ቡድን ወደፊት ተተኪ የሆኑ እግር ኳስ ተጫዋቾችን ለማፍራት ያስችላል መሆኑ በተደጋጋሚ ጊዜ ለኢትዮጵያ እግር ኳስ ውስጥ የሚነሱ ችግሮች አንዱ ታዳጊ ላይ በሚገባ ለመስራቱ የሚሉ ነበር ይህን እንግዲህ ችግር ለመፍታት ከቃል በዘለለ ኢትዮጵያ እግር ኳስ ፌዴሬሽን ሮድ ቱ 2029 የሚለውን ፕሮጀክት በመተግበር እያከናወነ ያለው ስራ መልካም የሚባል ጅማሮ የታየበት ነው ማለት ነው የተጠናክሮ ሊቀጥል ይገባል በተቋሚያዊ አደረጃጀትም ሊቀጥል ይችላል ራሱን የሚመራበት የታዳጊ ብሄራዊ ቡድኑ የሚመራበት ማኑዋል ጋይድ ላይን ያስፈልጓል የብሔራዊ ቡድን ከዚህም ውድድር በኋላ እንግዲህ በቋሚነት የሚቀጥልበት አሰራር ሊኖር ይገባል። ከዚህ በፊት ውድድሮች ሲኖሩ ብቻ ነው የታዳጊ ብሔራዊ ቡድኖች በሁለቱም ጾታዎች፣ በሴቶችም በወንዶቹ የሚደረጉ ውድድሮች ላይ የምንመለከተው የዘላቂነት ሊኖረው ይገባል ማለት ነው። በዘላቂነቱ ላይ ትኩረት ሰጥቶ መስራት ይገባል። ግን የታየው ነገር ቅዳሜ ዕለት ተስፋ ሰጪ እንደሆነና አሜሪካዊው ቤንጃሚን እዚህ መሪ የገነቡት ያለው ቡድን ጥሩ የሚባል እንደሆነ ተስፋ ሰጪ የሚባል እንደሆነ ለመመልከት ተችሏል ማለት ነው። ይሄ ተቀቀጣይ ተጠናክሮ መቀጠል ይኖርበታል ማለት ነው። በዚሁ ቅዳሜ ዕለት ደረጉ የሌሎች ጨዋታዎችን ስንመለከት በምድብ ሁለት ዩጋንዳ ብሩንዲን አራት ለዜሮ አሸንፋለች። በድሬዷ ኢንተርናሽናል ስቴዲየም በተካሄደው ጨዋታ ቶማስ ኦጌማና ኦይል ሙሲካ በተመሳሳይ ሁለት ግቦችን አስቆጥረዋል ማለት ነው። ሌላኛው በድሬዷ ኢንተርናሽናል ስቴዲየም የተደረገው ጨዋታ ታንዛኒያና ሱዳን ያደረጉ ጨዋታ ነበር። የታንዛኒያ ሱዳንን ስድስት ለዜሮ በሆነ ሰፊ የግብ ልዩነት አሸንፋለች። ዲስሙዝ አትሃንሲ ሁለት ግቦችን ሲያስቆጥር፣ ኒሂንጎ ሉዙሌንጋ፣ ካሲማ ጁማ፣ ሶአን ሻባኒና ሃምሲ ባሩዋ ቀሪዎቹን ግቦች ለታንዛኒያ ታዳጊ ብሔራዊ ቡድን አስቀጥሏል ማለት ነው። ውጤቱን ተከትሎት የታንዛኒያ ታዳጊ ብሔራዊ ቡድን በሶስት ነጥብ ቡድን ምድቡን እየመራ ይገኛል ማለት ነው። ዩጋንዳ ትከተላለች። ቀጣይ የምድብ ሁለተኛ ጨዋታዎች እንግዲህ ነገ ይደረጋሉ። መግቤ ላይ እንዳነሰት ኢትዮጵያ ብሔራዊ ቡድን ነገ ከቀኑ ሰባት ሰዓት ላይ በአበበ ቢቂላ ስቴዲየም ከደቡብ ሱዳን ጋር ጨዋታውን ያደርጋል። የኢትዮጵያ ብሔራዊ ቡድን የመጀመሪያ ጨዋታ ማሸነፍ ይታወሳል። ነገ ካሸነፈ ወደ ግማኝ ፍጻሜ መግባቱን ያረጋግጣል ማለት ነው። በአንጻሩ ደቡብ ሱዳን ከሶማሊያ ጋር በመክፈቻው ጨዋታ ሁለታቻ መለያየቷ የሚታወስ ነው ማለት ነው። እነዚህ ሁለት ሁኖች የሚያደርጉት ጨዋታ ይጠበቃል። በዚሁ ምድብ ሶማሊያና ኬንያ በአበበ ቢቂላ ስታዲየም ከቀኑ አስር ሰዓት ላይ ጨዋታቸውን የሚያደርጉ ይሆናል ማለት ነው። በምድብ ሁለት ያሉ ጨዋታዎችን ስንመለከት ሱዳን ከዩጋንዳ ከቀኑ አስራ አንድ ሰዓት ላይ በድሬዳዋ ኢንተርናሽናል ስታዲየም ጨዋታቸውን ያደርጋሉ። እንግዲህ ሱዳን የመጀመሪያ ጨዋታውን ስድስት ለዜሮ ተሸንፋለች። ዩጋንዳ በአንጻሩ ብሩንዲን አራ ለዜሮ አሸንፋለች። ዩጋንዳ ካሸነፈች ግማሽ ፍጻሜ መግባት እድሏ ሰፊ ነው ማለት ነው። በዚህ ዕለት ታንዛኒያ ከጅቡቲ ከምሽቱ ሁለት ሰዓት ላይ በድሬዳዋ ኢንተርናሽናል ስቴዲየም ጨዋታቸውን ያደርጋሉ። ታንዛኒያም እንደዚሁ ካሸነፈች ለግማሽ ፍጻሜው ከዩጋንዳ ጋር ተይዛ የምታልፍ ይሆናል ማለት ነው። በዚህ ምድብ እንግዲህ ጅቡቲ የመጀመሪያ ጨዋታውን ነገ ታደርጋለች ማለት ነው። ይሄ ውድድር በአጠቃላይ እስከ ህዳር 23 ቀን 2018 እንደሚቆይ የኢትዮጵያ እግር ኳስ ፌዴሬሽን መረጃ ያመለክታል። ፍጻሜ የሚደርሱ ቡድኖች እንደ አውሮፓያን አቆጣጠር በ2026 በሞሮኮ አስተናጋጅነት በሚደረገው 16ኛው ከ17 ዓመት በታች የአፍሪካ ዋንጫ ላይ ሴካፋ ዞንን ወክለው እንደሚሳተፉ የአፍሪካ እግር ኳስ ኮንፌዴሬሽን ካፍ መረጃ ያመለክታል ማለት ነው። ይህን የተመለከቱ መረጃዎች በቀጣይ ፕሮግራሞቻችን ላይ በስፋት የምንመለስባቸው ሆናል ከታዳጊ ብሔራዊ ቡድኑ መረጃ ወጣት ስንል የምናገኘው መረጃ የኢትዮጵያ ፕሪሚየር ሊግ ሆነ የኢትዮጵያ ፕሪሚየር ሊግ የሁለተኛ ሳምንት ተስተካካይ ጨዋታ ትናንት በአዲስ አበባ ስቴዲየም ተደርጓል ማለት ነው። በዚህ ጨዋታ ቅዱስ ጊዮርጊስ የኢትዮጵያ መድንን አንድ ለዜሮ አሸንፏል። የኢትዮጵያ መድኑ የተከላካይ ንጋቱ ገብረስላሴ በራሱ ላይ ያስቆጠራት ግብ ቅዱስ ጊዮርጊስ ወሳኝ ሶስት ነጥብ እንዲያገኝ አስችሎታል። ውጤቱንም ተከትሎ ቅዱስ ጊዮርጊስ ነጥቡን ወደ አስራ ሁለት ከፍ በማድረግ እንግዲህ ተመሳሳይ ነጥብ ይዞ ሊጉን እያመራ ባለው ሲዳማ ቡና በግብ ክፍያ ተበልጦ ሁለተኛ ደረጃ ላይ ተቀምጧል። ሲዳማ ቡና 12 ነጥብ እና 9 ግብ ክፍያ አለው። ቅዱስ ጊዮርጊስ 12 ነጥብ እና 6 የግብ ክፍያ አለው። በሶስት የግብ ክፍያ ተበላልጠው አንደኛና ሁለተኛ ደረጃ ይዟል ማለት ነው። ኢትዮጵያ መድን እንግዲህ በሊጉ የመጀመሪያ ሽንፈቱን አስተናግዷል ማለት ነው። ቀጣይ ከሸገር ከተማ ተስታ ከጨዋትሆን የሚያደርግ ይሆናል ማለት። ኢትዮጵያ መድን የወቅቱ የሊጉ አሸናፊ ነው። ቅዱስ ጊዮርጊስ 16 ጊዜ የፕሪሚየር ሊጉን ዋንጫ በማንሳት ታሪካዊ የሚባል ቡድን የሁለቱ ቡድኖች ጨዋታ እንግዲህ የኢትዮጵያ መድን በካፍ ሻምፒዮንስ ሊግ ከግብጽ ኤፍሲ ፕራሚድ ጋር በነበረበት የመጨረሻ ዙር ማጣሪያ ምክንያት የተራዘመ ነበር ማለት ነው። ይህም በተስተካካይ መርሃ ግብርነት ተከናውኗል ማለት ነው። ይሄ ጨዋታ በቅዱስ ጊዮርጊስ አሸናፊነት ተጠናቋል። ኢትዮጵያ መድን በቀጣይ በሚገለጽ ቀንና ቦታ ከሸገር ከተማ ጋር የቀረውን ተስተካካይ ጨዋታ እንደሚያደርግ የሊጉ አክሲዮን ማህበር መረጃ ያመለክታል። ሌላኛው የምንመለከተው የኢትዮጵያ ሴቶች ፕሪሚየር ሊግ ይሆናል። ሴቶች ፕሪሚየር ሊግ ስድስተኛ ሳምንት ጨዋታዎች እንግዲህ ትላንትና ተጠናቋል ማለት ነው። የሊጉ መሪ ኢትዮ ኤሌክትሪክና አዋሳ ከተማ ባሳለፍ ነው ሳምንት መጨረሻ ባደረጉት ጨዋታ ሶስት ለሁለት በሆነ ውጤት ኢትዮ ኤሌክትሪክ አሸንፋል አሸንፏል ማለት ነው። ዳግማዊት ሰለሞን በዚህ ጨዋታ ላይ ሁለት ግቦችን ስታስቆጥር ማሬት ምትኩ ቀሪዋን ግብ ከመረብ ላይ አሳርፋለች ማለት ነው። ጸሐይነሽ ጁላ እና የምስራች ላቀው ለሐዋሳ ከተማ ቀሪ ግቦችን ከመረብ ላይ አሳርፏል ከሽንፈት ባይታደጋቸውም ማለት ነው። በዚሁ ላይ በተደረገው ሌላኛው ጨዋታ ሲዳማ ቡና አዲስ አበባ ከተማን ውላ ለዜሮ አሸንፏል። ምትኬ ብርሃኑ በሀያ አራተኛውና በሰባ ሰባተኛው ደቂቃ የማሸነፊያ ግቦቹን ከመረብ ላይ አሳርፋለች ማለት ነው። ሌሎች ጨዋታዎችን ስንመለከት ትናንት የተደረጉ ጨዋታዎችን ስንመለከት የወቅቱ ሊጉ አሸናፊ ኢትዮጵያ ንግድ ባንክ ልደታ ክፍለ ከተማን አራት ለዜሮ በሆነ ሰፊ ግብ ልዩነት አሸንፏል። መሳይ ተመስገነውንም በግብ ማስቆጠሩ ቀጥላለች። ሁለት ግቦችን በዚህ ጨዋታ አስቆጥራለች። ጸገነት ግርማና ምድርቅ ምርቃ ትፈልጋ ቀሪዎቹን ግቦች ለንግድ ባንክ መረብ ላይ አሳርፏል ማለት ውጤቱን ተከትሎ ኢትዮጵያ ንግድ ባንክ በአስራ ሁለት ነጥብ ነጥቡን እንግዲህ ወደ አስራ ሁለት ከፍ በማድረግ ደረጃውንም ወደ ሶስተኛ ከፍ አድርጓል። ሁለት ተስተካካይ ጨዋታዎች ይቀሩታል ማለት ነው። በዚሁ ላይ በተደረገው ሌላኛው ጨዋታ ባህር ዳር ከተማና አርባ ምንጭ ከተማ ባረጉት ጨዋታ አርባ ምንጭ ከተማ ባህር ዳር ከተማን ሁለት ለአንድ አሸንፏል። መሰረት ማቴዎስ ና መድኒት አለሙ ግቦቹን አስቆጥሯል። ወርቅነሽ መሰለ ለባህር ዳር ከተማ ቀሪውን ግብ ያስቆጠረች ተጫዋች ና፣ ሌላኛው ጨዋታ አዳማ ከተማና ቦሌ ክፍለ ከተማ ያደረጉ ጨዋታ ነበር። አዳማ ከተማ ቦሌ ክፍለ ከተማን ሁለት ለአንድ በሆነ ውጤት አሸንፏል። ቱሪስት ቱንጋ እና ነጻነት መና ለአዳማ ከተማ ግቦቹን ሲያስቆጥሩ ለቦሌ ክፍለ ከተማ ምህረት አየለ ብቸኛዋን ግብ አስቆጥራለች፣ ማለት ነው። የመጀመሪያ ቀናት የስድስተኛ ሳምንት ጨዋታ ውጤቶችን ስንመለከት ሸገር ከተማ ድሬዳዋ ከተማን ውለላ እንዳሸንፏል ሰርካለም ባሳና የድሬዳዋ ከተማ ተከላካይ ብዙ ነሽሸቱ በራሳቸው ግብ ሊያስቆጠሩት ግብ ሸገር ከተማን አሸናፊ አድርጓል። መዓዛ አብደላ ለድሬዳዋ ከተማ ብቸኛዋን ግብ አስቆጥራለች። መቻል ከይርጋጨፌ ቡና እያደረገው ጨዋታ በመቻል አንድ ለ ዜሮ አሸናፊነት ተጠናቋል። ሰላማዊት ጸሀዬ በራሷ ግብ ላይ በዘጠና አንደኛው ደቂቃ ያስቆጠረው ግብ መቻልን ወሳኝ ሶስት ነጥብ እንዲያገኝ አድርጎታል። ደረጃውንም ወደ ሁለተኛ በአስራ ሶስት ነጥብ ከፍ እንዲያደርግ አስችሎታል። ማለት እነዚህን ጨዋታዎች ተከትሎ የስድስተኛው ሳምንት መርሃ ግብር ተጠናቋልባት ነው ቀጣይ ሰባተኛ ሳምንት መርሃ ግብር በያዝነው ሳምንት እንደሚካሄድ የኢትዮጵያ እግር ኳስ ፌዴሬሽን የደረሰ መረጃ ያመለክታል። ማለት ነው ሌላኛው ከእግር ኳስ ወጣ ስንል የምንመለከተው መረጃ የብስክሌት መረጃ ይሆናል። እንግዲህ የአፍሪካ ብስክሌት ሻምፒዮና በኬንያ ሞምባሳ ከዳር ዘጠኝ እስከ አስራ አምስት ቀን ሁለት ሺህ አስራ ስምንት ዓመተ ምህረት ይደረጋል። በዚህ ውድድር ላይ ኢትዮጵያ ትሳተፋለች። አጠቃላይ ኢትዮጵያ በኬንያ ሞምባሳ በሚደረገው ሻምፒዮና ላይ የሚኖራትን ተሳትፎ በተመለከተ እንግዲህ ባሳለፍነው ሳምንት የኢትዮጵያ ብስክሌት ፌዴሬሽን መግለጫ ሰጥቷል። የኢትዮጵያ ብስክሌት ፌዴሬሽን ፕሬዚዳንት አቶ ወንድሙ አይሉ እንግዲህ ኢትዮጵያ የመጀመሪያው በሜልቦርን ኦሎምፒክ እንደ አውሮፓውያን አቆጣጠር በ1956 ስትሳተፍ የተወከለችው በብስክሌት እንደነበረ አውስተው የብስክሌት ስፖርቱ አገርን ወክሎ በተሳተፈባቸው አጉሬና ዓለም አቀፍ ውድድር መድረኮች ላይ ውጤት ሲያመጣ ሳይዝ ተመልሶ እንደማያቅ አንስቷል። ማለት ነው ውጤታማ ስፖርት እንደሆነ አንስቷል። በአጠቃላይ በኢትዮጵያ ደረጃ አስራ ሰባት ክለቦች በፌዴሬሽኑ እውቅና አግኝተው ታቅፈው እየሰሩ እንደሚገኝ ገልጿል። ከነዚህ ውስጥ እንግዲህ ዘጠኝ ፕሮፌሽናል ብስክሌት ብስክሌተኞችን ማፍራት እንደተቻለም አንስቷል። ማለት ነው በአፍሪካ ደረጃ በዓለም አቀፍ ደረጃ በተለያዩ የብስክሌት ክለቦች ውስጥ የሚገኙ ተወዳዳሪዎችም እንዳሉ ተገልጿል። ማለት ነው እንግዲህ ይህንን ተስፋ የሚሰጥ የብስክሌት ስፖርት ውጤት እንግዲህ በጋራ ረብር መስራት ከተቻለ የኢትዮጵያ ብስክሌት ስፖርት ትልቅ ደረጃ ላይ በዓለም ደረጃ መድረስ እንደሚችል አንስተዋል ማለት ነው። አቶ አንድማይኔ የኢትዮጵያ ብስክሌት ፌዴሬሽን ምክትል ፕሬዚዳንት አቶ ሰለሞን በቀለ በበኩላቸው የብስክሌት ስፖርቱ በባህሪው እንግዲህ ከፍተኛ መዋለ ነዋይ መሰረተ ልማት የሚጠይቅ መሆኑን አንስተው እንደ ሀገር የብስክሌት ስፖርቱ ላይ የተሰራ ያለው ስራ እየመጣ ያለው ውጤት አበረታሽ ነው ሲሉ ገልጿል። ባሳለፍናቸው ጥቂት አመታት መንግስት ለዘርፉ የሰጠውንም ትኩረት አድንቋል። በባህልና ስፖርት ሚኒስቴር የተደረገ ያለውን የገንዘብ የቴክኒክ ድጋፍ አንስተዋል ማለት ነው። የውድድር መድረክ በተለያየ ውድድር መድረክ ኢትዮጵያን የሚወክሉ ስፖርተኞችን እንግዲህ ውጤታማ መሆን መቻላቸውን አንስቷል ማለት ነው። በኬንያ ሞምባሳ በሚደረገው ውድድር ላይ እንግዲህ ኢትዮጵያ ጠንካራ ተሳትፎ እንደምታደርግ አንስቷል ማለት ነው። በዚህ ውድድር ላይ በጣም ኢትዮጵያ በዓለም ደረጃ እያስጠሩ አሉ፣ በአፍሪካ ደረጃ እያስጠሩ አሉ ብስክሌተኞች እንደሚሳተፉበት ገልጸዋል ማለት ነው ማለት ነው። በሌላ ደረጃ እንግዲህ አቶ ወንድም አይሌ ያነሱት ጉዳይ የኢትዮጵያ የብስክሌት ስፖርት ለመጀመሪያ ጊዜ በኖቬምበር በአስራዘጠኝ ባሳለፉ ሳምንት ኖቬምበር ዘጠኝ በሚካሄደው የአፍሪካ ኤክሰለንስ አዋርድ አህጉር አቀፍ ሽልማት ለማግኘት እጩነት መቅረቡን ተገልጿል ማለት ነው። ምርጥ አምስት የብስክሌት ስፖርት በአፍሪካ ደረጃ ምርጥ አምስት ደረጃ ውስጥ መግባት ይቻልበትን ሁኔታ አንስተዋል። ይህ እንግዲህ የሽልማት ስነ ስርዓት እንግዲህ በቀጣይ እንደሚከናወን አንስተዋል ማለት ነው። በመጨረሻም ኢትዮጵያ በኤዥያ አህጉር በእንድ ብሔራዊ ደረጃ ለሚካሄደ ውድድር ዘመን መጋበዟን የገለጹት የፌዴሬሽኑ ፕሬዚደንት የኢትዮጵያ ብስክሌት ስፖርት እንዲያድግ የትኛውም ሀገር አቀፍና ዓለም አቀፍ ድሮች ላይ መወዳደር ሲጠይቅ ሙሉ ድጋፍ እያደረገ የሚገኙን የባህልና ስፖርት ሚኒስቴር በፌዴሬሽኑ ስም አመስግነዋል ማለት ነው። እንግዲህ ቅርብ ጊዜ በሩዋንዳ በተካሄደው የመጀመሪያው የዓለም የብስክሌት ህብረት ውድድር ላይ ኢትዮጵያ ከአፍሪካ አንደኛ ደረጃን ይዛ በማጠናቀቅ አመርቂ ውጤት ማስመዝገባ ይታወቃል። በዓለም አቀፍ ደረጃም ከዓለም ሰባተኛ የሆነ ማጠናቀቋም እንደዚሁ የሚታወስ ነው ማለት ነው። በስኬት ስፖርቱ ላይ ከተሰራ የተሻለ ውጤት መምጣት ይችላል ማለት ነው። በመጨረሻ ከሀገር ውስጥ የምንመለከተው መረጃ የአትሌቲክስ መረጃውና ለኢትዮጵያ አትሌቲክስ ፌዴሬሽን እንግዲህ በአመቱ በየአመቱ እቅድ ይዞ ከሚያከናውናቸው ተግባራት አንዱ ለክልሎችና ለከተማ አስተዳደሮች የስፖርት ትጥቅ ድጋፎችን ማድረግ ነው። በዚህ መሰረት ባሳለፍነው ሳምንት የኢትዮጵያ አትሌቲክስ ፌዴሬሽን ለአዲስ አበባ አትሌቲክስ ፌዴሬሽን የስፖርት ትጥቅ ድጋፍ ማድረጉን በማህበራዊ ትስስር ገጹ ባወጣው መረጃ አስታውቋል ማለት ነው። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት መሰረት ደፋር የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባልና ና አቃቢ ንዋይ ወይዘሮ አበባ ዮሴፍ፣ የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባል ና የዲሲፕሊን ቅሬታ ሰሚ ንዑስ ኮሚቴ ሰብሳቢ ዶክተር ትዕዛዙ ሞሴ፣ የኢትዮጵያ አትሌቶች ማህበር ምክትል ፕሬዚደንት አትሌት በላይነሽ ኦልጅራ ና የፌዴሬሽኑ ፋሲሊቲ ዳይሬክተር አቶ አሰፋ በቀሌት የእርቅ ስርጭቱን በጋራ በመሆን አስረክባል። ማለት የአዲስ አበባ አትሌቲክስ ፌዴሬሽን ፕሬዚደንት አቶ መልካሙ ተገኝና የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባላት ለተደረገላቸው ድጋፍ እንግዲህ ምስጋናቸውን አቅርበዋል ማለት ነው። ኢትዮጵያ ሌት ፌዴሬሽን እንግዲህ ትጥቅ ድጋፉን በቀጣይ አጠናክሮ እንደሚቀጥል ይፋ ማድረጉን የፌዴሬሽኑ መረጃ ያመለክታል ማለት ነው። አድማጭ ተመልካቾቻችን፣ ከሀገር ውስጥ የያዝናቸው ስፖርት ስፖርታዊ መረጃዎች ይህን ይመስላሉ። ከአፍታ ቆይታ ወደ ውጭ ስፖርታዊ መረጃዎች እናልፋለን። አሁንም ከዚያ ስፖርት የሬዲዮ ፖድካስት ፕሮግራም ጋር አብራችሁን ቆዩ። ተመልሰናል። አድማጅ ተመልካቾቻችን ከውጭ የምንመለከተው በዓለም አቀፍ ደረጃ የተደረጉ ያሉ የብሔራዊ ቡድን የውድድርና የወዳጅነት ጨዋታዎችን ይሆናል። ቅድሚያ የምንመለከተው በአውሮፓ ዞን የተደረገ ያሉ የዓለም ዋንጫ ማጣሪያ ጨዋታዎችን ይሆናል ማለት ነው። እንደ አውሮፓውያን አቆጣጠር በ2026 አሜሪካ፣ ካናዳ፣ ሜክሲኮ በጣምራ የሚያዘጋጁ ሃያ ሶስተኛው የፊፋ ዓለም ዋንጫ ዓመቱ መጨረሻ ላይ ይከናወናል ማለት ነው። በዚህ ውድድር ላይ በታሪክ ለመጀመሪያ ጊዜ አርባ ስምንት አገራት ይሳተፋሉ። በተለያዩ አጉራት እንግዲህ የማጣሪያ ጨዋታዎች የተደረጉ ይገኛሉ። በአፍሪካና በደቡብ አሜሪካ የተደረጉ የማጣሪያ ጨዋታዎች ተጠናቋል። በአውሮፓ ያሉ እንደቀጠሉ ናቸው። አውሮፓ ዞን ማጣሪያዎች የተደረጉ ይገኛሉ ማለት ነው። እንግሊዝ ባሳለፍነው ነው ሳምንት አውሮፓን ወክለ ለዓለም ዋንጫ ያለፈች ብቸኛ ሀገር እንደሆነ ሲገልጸንላችሁ ነበር። እንግዲህ ተጨማሪ ሀገራት በሳምንቱ መጨረሻ ቀናት በተደረጉ ጨዋታዎች ለዓለም ዋንጫ ማለፋቸውን አረጋግጠዋል። ክሮኤሺያ፣ ፈረንሳይ፣ ኖርዌይ እና ፖርቹጋል እነዚህ እንግሊዝን ተቀላቅለው እንግዲህ አውሮፓን ወክለው በቀጥታ ወደ ዓለም ዋንጫ ያለፉ ሀገራት ሆነዋል ማለት ነው። አልባንያ፣ ቼክ ሪፐብሊክ፣ ጣሊያን አይርላንድና ዩክሬን በማጣሪያ በፕሌኦፍ ጨዋታ የሚሳተፉ ይሆናል ማለት ነው። ሌላ በፕሌኦፍ የሚሳተፉ በማጣሪያ የሚሳተፉት በኔሽንስ ሊግ ሊግ ዋን መንገድ ማለት ነው። ሮማንያ፣ ስዊድን፣ ሰሜን አይርላንድ፣ ሰሜን መቄዶንያ ወይም ዌልስ ይሆናሉ ማለት ነው። ሌሎቹ እንግዲህ በቡድን በጂ ግሩፕ ጂ በሚኖራቸው ውጤት መሰረት ከኖርዝ መቄዶኒያ ከሰሜን መቄዶኒያ ና ዌልስ አንዱ ሀገር እንግዲህ በኔሽን ሊግ ማጣሪያ ውስጥ የሚሳተፉ ይሆናል ማለት ነው። በፕሌኦፍ ውስጥ መሳተፋቸውን ያረጋገጡ የአውሮፓ ሀገራትን ስንመለከት አውስትሪያ፣ ቦስኒያ ሄርዞጎቪኒያ፣ ዴንማርክ፣ ቤልጅየም፣ ጀርመን፣ ኮሶቮ፣ ኒዘርላንድ፣ ፖላንድ፣ ስኮትላንድ፣ ስሎቫኪያ፣ ስፔን፣ ስዊዘርላንድ ና ተርክዬ ይሆናሉ ማለት። እነዚህ በፕሌይ ኦፍም ሊሳተፉ ይችላሉ፣ በቀጥታ በቀጣይ በሚደረጉ የዓለም ዋንጫ ማጣሪያ ጨዋታዎችም ሊያልፉ ይችላሉ። ግን ቀጣይ ውጤታቸው ምንም ይሆን ይሁን በማጣሪያ መሳተፍ እንኳን የሚያስችላቸውን እድል አግኝተዋል ማለት ነው። ትናንትና የተደረጉ ጨዋታዎችን ስንመለከት ፖርቹጋል አርሜኒያን ዘጠኝ ለአንድ በሆነ ሰፊ የግብ ልዩነት አሸንፋለች ማለት። በዚህ ጨዋታ ላይ የማንቸስተር ዩናይትዱ አምበል ብሩኖ ፈርናንዴዝ ሀትሪክ ሰጥቷል። ጆኖቬስ ፌዴሪኮ ኮንሴሳ ጆኖቬስ ሁለት ግቦችን አስቆጧል። ጎንዛሎ ራሞስ፣ ሬናቶ ቬጋ እና ኮንሴሳው ቀሪው ግቦችን አስቆጧል ማለት። ጆዋ ኖቬስም እንደዚሁ ሀትሪክ ሰርቷል ማለት ነው። ፕሪስቲያን ለአርሜኒያ ብቸኛውን ጎል አስቆጧል። ተከትሎ እንግዲህ ፖርቹጋል ከምድቧ አንደኛ በመሆን ለዓለም ዋንጫው አልፋለች። ክርስቲያኖ ሮናልዶ ፖርቹጋል እንግዲህ በቀጣይ የተሳተፋለች ክርስቲያኖ ሮናልዶ ማሳለፍ ነው ሳም በሰጠው አስተያየት የሶስተኛው ዓለም ዋንጫ የመጨረሻው እንደሚሆን እና እንግዲህ ዓለም ዋንጫው ለማንሳት እንደሚጫወት ገልጿል። ከዚህ ቀደም ከፒርስ ሞርጋን ጋር በነበረው ቃለ መጠይቅ ዓለም ዋንጫ ትልቁ ገቢ አይደለም ሲል የሰጠው አስተያየት መነጋገሪው ነበር። ከዚህ ቀደም በሰጣቸው አስተያየቶች እንግዲህ ዓለም ዋንጫ ትልቁ ህልሙ እንደነበረ ሲናገር ቆይቷል። ይህ ብሄረ የቡድኑ አምበልና ኮከብ ተጫዋች ማለት አሁን እንግዲህ ህልሙ እንዳልሆነ ገልጿል። ያም ሆነ ይህ እንግዲህ ቀጣይ ፖርቹጋል በአለም ዋንጫው መሳተፍ የሚያስችላትን ትኬት ቆርጣለች ማለት ነው። ሌላ ውጤቶችን ስንመለከት እንግዲህ የምናገኛቸው ጨዋታዎች አሉ ማለት ነው። በምድብ ሁለት የተደረጉ ጨዋታዎችን ስንመለከት ኮሶቮ ስሎቬኒያን ሁለት ለዜሮ አሸንፋለች። ስዊዘርላንድ ስዊድንን አራ ለአንድ በሆነ ውጤት አሸንፋለች። በምድብ ሶስት ዴንማርክና ቤላሩስ ሁለታቻ ተለይቷል ግሪክና ስኮትላንድ ያደረጉት ጨዋታ በግሪክ ሶስት ለሁለት አሸናፊነት ተጠናቋል። በምድብ አምስት ጆርጂያ ከስፔን ባደረጉ ጨዋታ ስፔን አራት ለዜሮ በሆነ ውጤት አሸንፋለች። በዚሁ ምድብ ተርኬ ቡልጋሪያን ሁለት ለዜሮ አሸንፋለች ማለው። በምድብ ስድስት ቆጵሮስና ኦስትሪያ ባደረጉ ጨዋታ ኦስትሪያ ሁለት ለዜሮ በሆነ ውጤት አሸንፋለች ማለት ነው። ሌላ በምድብ አንድ ተደረጉ ጨዋታዎችን ስንመለከት ጀርመን ሉክሰምበርግ ብላ ለዜሮ አሸንፋለች። ስሎቫኪያ ሰሜን አየርላንድን አንድ ለዜሮ በሆነ ውጤት አሸንፋለች። ማልታ ፊንላንድን አንድ ለዜሮ በሆነ ውጤት አሸንፋለች። ማልታ በውድድር ታሪክ ለመጀመሪያ ጊዜ የውድድር ጨዋታ የአሸናፊነት ውጤቷን ማስመዝገብ ይችላለች ማለት ነው። በዚሁ ምድብ በተደረገው ሌላኛው ጨዋታ ፖላንድ ኔዘርላንድ አንድ አቻ በሆነ ውጤት ተለያይተዋል ማለት ነው። ክሮሻ ፋሮ አይላንድን ሶስት ለአንድ ማሸነፏን ተከትሎ ለዓለም ዋንጫው ማለፏን አረጋግጣለች። እንግዲህ ሉካ ሞድሪች በአምስተኛው ዓለም ዋንጫ የሚሳተፍ ይሆናል። በዚሁ ምድብ ሞንቴኔግሮ ጂብራልታልን ሁለት ለአንድ በሆነ ውጤት አሸንፋለች ማለት ነው። እነዚህ ጨዋታዎች የሚጠቀሱ ናቸው። ኖርዌይ ከጣሊያን ያደረጉ ጨዋታ እንደዚህ ተጠባቂ ጨዋታ ነበረ። ኖርዌይ እንግዲህ ጣሊያንን በሜዳዋ አራት ለዜሮ አራት ለአንድ በሆነ ውጤት በማሸነፍ ወደ ቀጣዩ ዙር አልፋለች ማለት ነው። በዚህ ጨዋታ ላይ አርሊንግ ሃላንድ በሰባት ስምንተኛው ና በሰባት ዘጠነኛው ደቂቃ በአንድ ደቂቃ ልዩነት ሁለት ግቦችን አካታትሎ በማስቆጠር ኖርዌይ ወሳኝ ሶስት ነጥብ አግኝታ ለአለም ዋንጫው እንድታልፍ አስችሏል ማለት ነው። አርሊንግ ሃላንድ ጨዋታ ኮከብ በመባል ተመርጧል ማለት ነው። ኖርዌይ እንግዲህ ከሁለት አስርተ ዓመታት በኋላ ለአሮ ለዓለም ዋንጫ ማለፏን እንዲሁ አረጋግጣለች ማለት ነው። ሌላኛው ጨዋታ የምንመለከተው ፈረንሳይ ያደረገችውን ጨዋታ ነው። ፈረንሳይ አዘርባጃን ሶስት ለአንድ አሸንፋለች። ጂም ፊሊፕ ማቴታ ኪሉቼ ማማዲቭ ከአዘርባጃን በራሱ ግብ ላይ አስቆጥሯል። አዘርባጃን ዳዳሾቭ በጨዋታው ላይ ግቡን አስቆጥሯል ማለት ነው። የቼልሲው ማላ ጉስቶ የጨዋታው ኮከብ ተጫዋች ነ ተመርጧል ማለት ነው። እነዚህ ቀጣይ መርሃ ግብሮች ይደረጋሉ የአውሮፓ መራ ግብሮች እንግዲህ ነገና ከነገ በስቲያ ይደረጋሉ። ነገ የሚደረጉ ጨዋታዎችን ስንመለከት ኮሶቮ ከስዊዘርላንድ፣ ስዊድን ከስሎቬኒያ ከምሽቱ አራት ሰዓት ከአርባ አምስት ጨዋታቸውን ያደርጋሉ። በምድብ ሶስት ቤላሩስ ከግሪክ፣ ስኮትላንድ ከዴንማርክ በተመሳሳይ ከሚሽቱ አራት ሰዓት ከአርባ አምስት ጨዋታቸውን የሚያደርጉ ይሆናል። በምድብ አምስት ቡልጋሪያ ከጆርጂያ ስፔን ከትርኪ ከምሽቱ አራት ሰዓት ከአርባ አምስት ጨዋታቸውን ያደርጋሉ። ስፔንና ትርኪ የሚያደርጉት ጨዋታ በጣም ተጠባቂ ጨዋታ ነው ማለት ነው። በምድብ ስድስት ኦስትሪያ ከቦስኒያ ሄርዞጎቪና ሮሞኒያ ከሳን ማሪኖ እንግዲህ በተመሳሳይ ምሽት ሶስት አራት ሰዓት ከአርባ አምስት ላይ ጨዋታቸውን የሚያከናውኑ ይሆናል ማለት ነው። ዛሬ የሚደረጉ እንዲሁ ጨዋታዎች ይኖራሉ ጀርመን ከስሎቫኪያ ሰሜን አየርላንድ ከሉክዘምበርግ ከቀኑ ከምሽቱ ከሚስቱ አራት ሰዓት ከአርባ አምስት ላይ ጨዋታቸውን የሚያደርጉ ይሆናል ማለት በምድብ ስድስት ማልታ ከፖላንድ ኔዘርላንድ ከሊቴኒያ በተመሳሳይ ምሽት አራት ሰዓት ከአርባ አምስት ላይ ጨዋታቸውን የሚያደርጉ ይሆናል። ቼክ ሪፐብሊክ ከጂብራልታር ሞንቴኔግሮ ከክሮኤሺያ ምሽት አራት ሰዓት ከአርባ አምስት ላይ እንደዚሁ ጨዋታቸውን የሚያደርጉ ይሆናል። በእነዚህ ጨዋታዎች እንግዲህ ቀጣይ አውሮፓን ወክለው የሚሳተፉ ሀገራት ይለያሉ። አስራ ስድስት ሀገራትን ነው እንግዲህ የአውሮፓ ህጉር የሚያሳትፈው። አፍሪካ ከዚህ ቀደም እንደገለጽንላችሁ ዘጠኝ ሀገራት ይሳተፋሉ። ቀሪ አንድ ሀገር ደግሞ ከሌሎች ኮንፌዴሬሽኖች ጋር በማጣሪያ ተጫውቶ የሚያልፍ ይሆናል ማለት ነው። ሌሎች ወዳጅነት ጨዋታዎችን ስንመለከት ከውድድር ጨዋታዎች ወጣ ስንል ቅዳሜ የተደረገውን የአንጎላና የአርጀንቲና ጨዋታ እንመለከታለን። በዚህ ጨዋታ እንግዲህ አርጀንቲና ለዜሮ አሸንፋለች። በአንጎላ በተደረገው ጨዋታ ለታሮ ማርቲኔዝና ሊዮኔል መሲ ግቦቹን አስቆጥረዋል። ሊዮኔል መሲ እንግዲህ በአፍሪካ መሬት የመጀመሪያ ግቡ ማስቆጠር ችሏል። የጨዋታ የተደረገው አንጎላ ሀምሳኛ ዓመት የነጻነት በዓሏን ከፖርቹጋል ቅኝ ግዛት የወጣችበትን የነጻነት በዓል ባከበረችበት ቀን ነበር። ይህም ጨዋታ ለዚያ የተደረገ ነው። በርካታ ሚሊዮን ዶላሮችን አፍሳ ነው እንግዲህ አርጀንቲናን ጋብዛ የተጫወተችው። በዚህ ጨዋታ ላይ አርጀንቲና እንግዲህ ሁለት ለዜሮ አሸንፋለች ማለት ነው ሊዮኔል ሜሲም ግብ አስቆጥቷል። ሌሎች የወዳጅነት ጨዋታ ውጤቶችን ስንመለከት አሜሪካ ፓራጓይን ሁለት ለአንድ በሆነ ውጤት አሸንፋለች። ኮሎምቢያ ኒውዚላንድን ሁለት ለአንድ በሆነ ውጤት አሸንፋለች። ሜክሲኮ ና ሜክሲኮና ኡራጓይ ጋር ያደረጉት ጨዋታ ያለምንም ግብ ባቻ ውጤት እንደዚሁ ተጠናቋል ማለት ነው። ሌላ ጨዋታ እንደዚህ ወዳጅነት ጨዋታ ስንመለከት ራሽያ ከቺሊ ያደረጉት ጨዋታ ቺሊ ሁለት ለዜሮ በሆነ ውጤት አሸንፋለች። ቬንዙዌላ አውስትራሊያን አንድ ለዜሮ በሆነ ውጤት አሸንፋለች። ብራዚል ሴኔጋልን ሁለት ለዜሮ አሸንፋለች ማለት በዚህ ጨዋታ ላይ ስቴቫ ዊሊያን ከቼልሲ ካዚሚሮ የማንቸስተር ዩናይትዱን ተጫዋች ግቦቹን አስቆጥሯል የአርሰናል ወሳኝ የተከላካይ መስመር ተጫዋች ጋብሪኤል ማጋሌስ በዚህ ጨዋታ ላይ ጉዳት አጋጥሞታል እንግዲህ የጉዳቱ መጠን በቀጣይ የሚደረግ የህክምና ምርመራ የሚታወቅ ይሆናል እንግዲህ ረጅም ጊዜ የሚሄድ ከሆነ ለአርሰናል ጥሩ የሚባል ዜና አይደለም ከዚህ ቀደም አርሰን ቬንገር የአርሰናል ተጫዋች አሰልጣኝ በነበሩበት ወቅት የብሄራዊ ቡድን ጨዋታዎች ቫይረስ ሲሉ ተጫዋቾች የሚጎዱባቸው ጨዋታዎች ሲሉ አስተያየታቸውን ደጋግሞ ሲሰጡ ይሰማል ማለት ነው እንግዲህ ይህም ነገር ጋብሪኤል መጋሌስን አጋጥሞታል ማለት ነው ቅዳሜ በነበረው በኤምሬስ በተደረገው ጨዋታ ማለት ሌሎች የወዳጅነት ጨዋታ ውጤቶችን ስንመለከት ካናዳ ከኢኳዶር ያለምንም ግብ አቻ ውጤት ተለይተዋል ጃፓን ጋናን ዜሮ አሸንፋለች ኮሪያ ሪፐብሊክ ቦሊቪያን ሁለት ለዜሮ በተመሳሳይ አሸንፋለች። ኡዝቤኪስታን ግብፅን ሁለት ለዜሮ በሆነ ውጤት አሸንፋለች። ሳውዲ አረቢያ ኮትዲቯርን አንድ ለዜሮ አሸንፋለች። ቱኒዚያ ጆርዳንን ሶስት ለሁለት አሸንፋለች። በዚህ ጨዋታ ከጆርዳን አንድ ተጫዋች በቀይ ወጥቷል። ሞሮኮ ሞዛምቢክን አንድ ለዜሮ ያሸነፉበት ጨዋታ እንግዲህ በሳምንቱ መጨረሻ ቀን ከተደረጉ የወዳጅነት ጨዋታዎች መካከል ይጠቀሳሉ። እንግዲህ እነዚህ በዓለም አቀፍ ደረጃ በብሔራዊ ቡድን የወዳጅነት የውድድር ጨዋታዎች የነበሩ ውጤቶች ናቸው። ከእነዚህ ጨዋታዎች በኋላ እንግዲህ የክለብ ውድድሮች ይመለሳሉ በሳምንቱ መጨረሻ ቀናት። እነዛን መረጃዎች እንግዲህ በቀጣይ ፕሮግራሞቻችን ላይ በስፋት እንመለስባቸዋለን። ኢትዮጵያ ታዳጊ ብሔራዊ ቡድን በቀጣይ የሚኖረውን ተሳትፎ የተመለከቱ መረጃዎችን እንደዚሁ ውድድሩ እስኪጠናቀቅ ድረስ በተከታታይ ይዘምን ቀርብ ይሆናል። አድማጭ ተመልካቾቻችን የዛሬው የኢዜአ ስፖርት የሬዲዮ ፕሮግራም ምን ይመስል ነበረ? ሳምንት በሌላ ፕሮግራም እስከምንገናኝ እስከ ሳምንት ቸርን ሰንበት።